እንደገና ሐዋርያት ቅዱስ ጳውሎስ በሰው መካከል ያለው መካከለኛ ደግሞ እንዳለ የሚል የእነዚህንና የመሰል ጥቅሶችን መነሻ በማድረግ የሚነሱ የመካከለኛነት ጥያቄዎች እንዴት ሊብራሩ ይችላሉ ነው ጥያቄው። ቤዛነት፣ አማላጅነት ከሚሉት ጽንሰ ሀሳቦች ጋር ተያይዞ እንዴት ይፍታታል የሚል ነው። እዚህ አባ በመጀመሪያ ለዚህ መልስ ቢሰጡ ነው። አንድ ሰው ቅድምም ስለዚህ ልውል ወዲያህር ይባላል ብሎ እንደተባለ የመላእክትን ሁሉ ምድርና ሰማይ ያያያዘ ገመድ ይመጣል። ይህንን አውቀው ነው ሰው መተርጎማለ። ስለዚህ ሰው ስለዚህ ጌታችን መላይታችን ኢየሱስ ክርስቶስ መካከለኛ ማለት ምን መባል ነው? መካከለኛ ማለት ሲባል ቅዱስ ቄርሎስ እንደተረጎሙ ሰውም አምላክም የሆነ ማለት ነው። ለምሳሌ እግዚአብሔር አብ እግዚአብሔር ነው፣ ሰው ግን አይደለም። እግዚአብሔር መንፈስ ቅዱስ እግዚአብሔር ነው፣ ሰው ግን አይደለም። እግዚአብሔር ወልድ ግን ሰውም ነው፣ ሰው ነው። ስለዚህ አንተ ሃማሚ በከመሪና ከመስሌና ወአንተ ኢሃማሚ በከመሪና ሪና ከመስላው ከመንፈስ ቅዱስ አንተ ከእኛ ጋር አንድ እንደመሆን ትታመማለህ፣ ካባት ጋር አንድ እንደመሆን የማትታመማለህ። ስለዚህ ይህንን አንድ ያደረገ መካከለኛ ማለት ስለዚህ ሰውን አምላክን የሆነ ማለት ሁለቱን አንድ አድርጎ ያዋሃደ እሱን መካከለኛ የሚያሰኝ፣ ሌላ ምንም መካከለኝነትን የሚያመለክት ማለት አሁን ሰዎቹ በሚወስዱበት ሰዎቹ እየነገዱበት ባለው ባለመረዳት በሚነግዱበት መንገድ አይደለም። ይሄን ነው መካከለኛ የሚሉት። ከዚህ ጋር ተያይዞ ሊቀ ካህናት እዚህ ጋር ተያይዞ በዚህ በመካከለኛ ዙሪያ ላይ የሚያጠነጥኑ ብዙ ተጠቅሶ ስለ እኛ ይማልዳል ሊያማልድ በሕይወት ይኖራል እንዲህ የሚሉ ያለ ሀጢያት ይታይላቸዋል። እንደዚህ እንደዚህ የሚሉ ሀሳቦች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ተገልጦ የሰራቸውን የቤዛነት ስራዎች ለአማላጅነት ሰጥቶ ሙልጭ አድርጎ ወደ መውሰድ ማለት ነው። ይህ ሀሳብ ራሱ የሚመጣበት የራሱ የሆነ ምክንያት አለ። አንዳንዱ ሰው ለቅዱሳን ሁሉ አላደገድግም ኢየሱስ ያማልደኛል ለማለት ማለት አንዳንዱ ደግሞ እንግዲህ ወደፊት የሚመጣብኝን ቅጣት ሁሉ እሱ ከፍሎልኛል፣ እንደፈለኩ መረን አልባ ስርዓት አልባ

ለእናንተ ይብራኝላችሁ እንጂ ለኔስ የከበረች መስዋዕት መስዋዕት ክብሬን ትገልጥልኝ ብሎ ነው። ክብሩን የገለጠችበት መስዋዕት የራሱ መስዋዕት ነው። አሁን የሰው ልጅ የሚሰብርበት ጊዜ ደረሰ። ዮሐንስ ወንጌል ምዕራፍ 12 የሰው ልጅ ሊሰቀል እያልን አሁን እኮ ለሰው ቢሆን መሰቀሉ ክብሩ መገለጫው ነው። መዋረጃው ነው። ክብሬን የምገልጥበት ጊዜ ደረሰ።

ዘውቱ ምስጢር ህጉ የእሱ የመሰቀል ነገር ህጉ ነው። ምንድን ነው ህጉ ማለት? አንደኛ አንደኛ አንዱን አካል አንዲና ወዲህ አማሚ ነው ማለት መልሶ ደግሞ አይታመም ማለት

ብለው የተናገሩት ስላሴ ነው። ስለዚህ ያንን በዚያን ዕለት ምስጢር ህቡ ያሰኘው ምንድን ነው? ሐማሚ ነው የሐማሚ ነው። ይህንን ኤራቅ ሲገልጠው ጲላጦስ ሲሲአሉ ወገብ ይጸፎ ወፍርጡራን ይርዕዱ በቀደቱ ጲላጦስ በጥፊ ይመታው አቁሞ ይጠይቀዋል። የሊቀ ካይናቱ አገልቤ ደግሞ በጥፊ ይመታው። በዚያን ጊዜ ፍጡራን በፊቱ እየደነገጡ ነበር። ስለዚህ ያ ምድር ሁሉ የተሰነጣጠቀው የሁሉ ክብሩን ጌትነቱን የገለጠበት ነው። ይህን አስቀድሞ ዕንባቆም ተናግሮታል። ዕንባቆም ምዕራፍ ሦስት ላይ ተለግሰ ይሰጥቃለ ምድር፣ ከአንተ የሚገኘው ምንጭ አለቱን ይሰነጥቃል። ያ ደሙ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን መሸከም አትችልም አልችልም ብላ ተሰንጥቃለች ማለት ነው። ስለዚህ በዚያን ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሊቀ ካህን ነው የሚለው የቅዱስ ጳውሎስ ማለት ሊቀ ካህናት እያለ ያን የሚመኩበት

መንፈሳዊ ክንፋውት መንፈሳዊ መንፈሳዊ ነው ነው። ስለዚህ ሊቀ ካህናት የሚለው በእለቱ ጌታችን ራሱ ደግሞ ማለት ደግሞ ማለት ኢየሱስ ክርስቶስ ካሰ ማለት ነው። ምንድነው? ምንድነው? የበደል አዳም የበደል አዳም መካስ ያለበት አዳም። ስለዚህ አዳም ደግሞ ለእግዚአብሔር የሚክሰው የሚኖረው ሀብት ያስፈልጋል፣ ደግሞ የለውም እንደበደለ ጸጋው ተገሰገ። ምን ይክሳል? ስለዚህ እግዚአብሔር ደግሞ ለኃጢአት ካሳ የሚሆነው ነገር የለም በዚህ ምድር። ምንቱ አንደኛ ምን እንክሰዋለን? ግን የሱ ነው። ሁለተኛ ደግሞ የሚካስ ነገር በሙሉ ተሟጭ ቢቀር ካሳ አይሆን ነው። ባህሪው ንጹህ ነው። ይሄ ሊክስ የሚችል ጸጋ ራሱ ራሱ ራሱ መጣ ራሱ ለራሱ ካሰ። ለእኛ ደግሞ ለበደሉ ደግሞ ራሱ መልሶ ክሷል። ይሄንን ተናግሯል። ምንድነው ምንድነው ትንቢተ ኢሳይያስ ምዕራፍ ሃምሳ ሁለት ቁጥር ሦስት ላይ አኮ በወርቅ ዘት የዘወት እኔ በከንቱ ተሸጣችሁ ተሸጣችሁ ተሸጣችሁ እኔ ቤዛ ሆናችሁ። ግን በወርቅ አይደለም፣ የእናንተ የሚረባ ነገር ወይም ደግሞ እናንተ ቤዛ ነፃ የወጣችሁበት ነፃ የወጣችሁበት በወርቅ በጠፊ ነገር አይደለም በራስ የደም ነው በራሴ ደም ነው የተቤዠዋት። ይሄን አስቀድሞ ተስፋ ሰጥቶ ነው እዚህ ዋጋ አድርጎ ካለ አሁን ለምሳሌ መሰደዱ ካሳ መሰደዱ አዳምን እግዚአብሔር ራስ ተሰደደ

ለሱ ያደርግ የሚገባውን ያደረገለን። ይህንን ግልጽ ለማድረግ መድኃኔ ዓለም መጣ። ከእመቤታችን ይኩነኒ እንዳለ ይሁን ስትለው ተጸነሰ። በዚህ ጊዜ በጽርስ ምክንያት ይኳራ የነበር አንዱን ቤዛነትን ጀመረበት ማለት ነው። ከዛ ቀጠለና ሕፃናት ሲወለዱ ከእናቶች በሚያገኛቸው ደም ምክንያት ሕፃናት ሲወለዱ በሚሰማቸው ምክንያት፣ በደዌ ምክንያት ሰጠነ ይችላል እና በደውያቸው ምክንያት ያደር ነበር። እኔ ለህማ ምራችን ሲወልድ ወይስ ሲሰማ ሳይሰማ ሕፃናት ሲወለዱ የሚሰማው እሱ ሳይሰማው ተወለደ። እንዲህ አድርጎ በደም ምክንያት ሕፃናት ሲጫወቱ በሕፃናት ያደር ነበር። እንደ ሕፃናት ተጫውቶ ውሃ ተራጭቶ አፈር ሳይሆን ተጫውቶ እያሳየ እያሳየ እንዲህ አድርጎ መንገዱ ለወጠ። አሁን የሚያዳን ስራውን ቀጠለ። እንዲህ እያለ እየሄደ እየሄደ እየሄደ ከህፃናት ያለው ሁሉ በህፃናት የሚያደርገው እየጎላ ነው። ህፃን እየጸና እየጸና አንዱ የተፈው ሌላውን እየተፈው ያመጣ ነው። እንዲህ እያደረገ ነው። በረሃብ ምክንያት የመጣ ነበረ። አምስት እንጀራ አበርክቶ ያንን አበርክቶ አጠይቆ እስከሚወጣ ካደረገው ላይ አስቀረ። እንደገናም ደግሞ በመብል ምክንያት የገባ ነበረ። አርባ ሌሊት አርባ መዓልት ጾም አስወጣ። ይህም የድነት ጎዳ ነው። እንዲህ እያስተካከለው ነው። በደውል የገባ ነበረ በተአምራት አወጣ። በከደው የገባ ነበረ በተአምራት አወጣ። አሁንም ቀጣይ ልክ ዮርዳኖስ ወደቀ ነበር። የዳዳ ዳዳ ያለ ነው። ዮርዳኖስ ገባ አስወጣ።

ወይስ ምንድን ነው? መካከል። ቅድም አንስተውታል መሰረታዊ ጉዳይ የምናነሳው አማኑኤል ማለት እግዚአብሔር ከኛ ጋራ ነው ማለት በስጋችን ከስጋችን ከነፍሳችን የተዋሃደ አንድ አካል፣ አንድ ባህሪ ከእግዚአብሔርነት መለኮትን ከሰውነት ከሴት ገንዘብ ያደርጋል። ስለዚህ አብን በመልክ የሚመስለው በባህሪ አንድ የሆነ አንድ የሆነ ማለት ነው። መካከለኛ ማለት ክርስቶስ ሰው ሰው እንዳይሉት መለኮትን ገንዘብ አድርጓል። አምላክ ብቻ ነው እንዳሉ፣ ሰውነትን ገንዘብ አድርጎ አምላክም ነው ሰው ነው በተዋሕዶ አንድ አካል አንድ አይደል። ይሄንን ይዘን ግን እንዲህ አደረገ፣ አብን እንዲህ አለው፣ ለመነ እንዲህ ጉዳዮችን ካነሳል ጥያቄዎች አነሳል በኦሪ ላይ የትኛው

ይሄንን ስናየው አብ አስነሳው ወይም እግዚአብሔር አስነሳው፣ ራሱ እግዚአብሔር ያለው ነው ማለት አይደለም ማለት አይደለም። መዝሙር ላይ ስናነሳ ወተንሥአ እግዚአብሔር ከመ ዘይነቅህ እግዚአብሔር፣ ልክ ከእንቅልፉ እንደሚነሳ ተነሳ አለ። ማነው እግዚአብሔር ካለ ራሱ ነው። እዚህ ላይ ደግሞ እግዚአብሔር አስነሳው አለ።

ሁለቱን ሰዎች እያነጋገረ ነበር። አንደኛው ነገደ አሮንን፣ ሁለተኛው መልከ ጼዴቅን እያነጋገረ አሁን፣ ክርስቶስን የባህሪ አምላክነቱን የባህሪ ክህነቱን ጠቅላላ ያሳያቸው ፈለገ። ቅድም ጠብሾ ነበረ፣ ወደ ላይ ሲያወጣቸው አልችልለታል። ስለዚህ ታች ሳንቁቶ ምሳሌውን የካይናቱን የኦሪቱን የነ አሮንን የነ መልከ ጼዴቅ እያሳየ እያሳየ አሳርጎ አሳርጎ ወደ ነው ማለት ነው። እዚያ ላይ ለማውጣት ግን አሮንም ማንሳት ነበረበት። ዕብራውያን ምዕራፍ አምስት ላይ ስናነሳ አሮን ያነሳዋል፣ መልከ ጽድቅን ያነሳዋል። ሁለቱን ያነጻጽራቸዋል። የአሮን ክህነቱ ከእግዚአብሔር ነው። የመልከ ጽድቅ ክህነቱ ቀኑ ባይታወቅም ከእግዚአብሔር ነው። እግዚአብሔር ግን ራሱ ነው እግዚአብሔር ስለሆነ ማለት ነው፣ ራሱ ስለሆነ እና ይህንን አንፃራዊ እያሳየ እያሳየ ሄዶ መጨረሻው የክርስቶስ ጌታ ይላል አምላክ ነው የሚያሳየው እንዲሁም በመጨረሻ ላይ ቅዱስ ጳውሎስ በዕብራውያን መልኩ ምዕራፍ ሰባት ላይ ያስቀመጠው ሊቀ ካህናት ከሰው ይሾማል ይላል። ከሰው ይሾማል ከሰው ሹማ ታሾም ኃጢአት አለው ይራ ራሱ ስለሆነ ስለ ራሱ ለ እኔ እንዳይሉት ዕብራውያን መራፋትል አራት ላይ ከኃጢአት በስተቀር እኛ ምን አድርገን አይደለም። ስለዚህ በደል የለበት ንጹህ ባህርይ ነው። ንጹህ ባህርይ ሆኖ ንጽሕ ክህነት የሚፈጥር ሲስ። ስለዚህ ሊቀ ካህናት ነው ማለት የክህነት ነቅ፣ የክህነት ባለቤት፣ የክህነት መጀመሪያ ያሳየ ሰጠ ለማለት ነው። ይሄ ለማለት አሁንም ምን ይሰደው ሊቀ ካህናት ማለት የክህነት ነቅ ሰምን ወልደ ዘር ብቻ ነው ወይ ወጣ የብሉ ዘመን ለአብ የዘመን ስጋ ለወልድ የዘመን መንፈስ ቅዱስን ለመንፈስ ቅዱስ መናገር እንዲሁ ልማድ ስለሆነ እንጂ ሀብተ ክህነት የወልድ ብቻ ማለት ነው። የመንፈስ ቅዱስ ብቻ ብቻ ማለት ያ መደበኛው ግን ኡሞ መጥቶ ያየነው ወልድ ስለሆነ ወልድ ነው። እንደ መሰረታዊ ጉዳዩ ይሄ ነው ማለት ነው። ከዚያ የይዘን ስናየው ቅዱሳንን አሁን በቅዱሳን ደረጃ በዚህ ይመጣል። ታዲያ ቅዱሳን አማላይ ስንል፣ ያስታርቁና ስንል፣ ከእግዚአብሔር ጋር ያቀርቡና ስንል እነሱ በክርስቶስ ነገረ ድነት ቤዛነት ቤዛነት ተክተን ነው አይደለም፣ ተክተን አይደለም፣ በቤዛነት የተገኙ ውጤት በክርስቶስ ቤዛነት ክርስቶስ ደግሞ አበሰሰ ስጋውን ቆረሰ። በዚህ አንድ ባደረገ ሰማያውያንና ምድራውያንን አንድ ባደረገበት ውስጥ ይቀርልናል ቅዱሳን ምልጃ ነው። ማለትም ክርስቶስ የወይኑ ግን የቤተ ክርስቲያን ራስ ሆነ እነሱ ደግሞ ከወይኑ ቅርንጫፎች ናቸው አካሉ ናቸው ማለት ነው ቅዱስ ጳውሎስ በህዋሳት ነው ሱ የተናገረ በአንደኛ ቆሮንቶስ ምዕራፍ አስራ ሁለት ላይ ጠቅላላውን ስናየው ክርስቶስን በራስ የቤተ ክርስቲያን ራስ መስሎ ጠቅላላ ቅዱሳንን በህዋሳት መስሎ ሲለያቸው አይን ይሆናል እጅ አለ እግር አለ እንዲህ እንዲህ ራስ ጸጉር አለ ራሱ ባለቤቱ ክርስቶስ ነው አይኑ ነቢያት ናቸው እጆቹ ሐዋርያት ናቸው እግሮቹ ደግሞ እንደዚህ ናቸው

በጣም እስከነዚህ መሰላቸው ሰዎች አሉ። እናቀዋለን እናቀዋለን ይህንን ይህንን የሚጠቃቅሳሉ መጽሐፈ ሰዓታቱ መጽሐፈ ሰዓታቱ በሌላው በሌላው መንገድ መንገድ ነው የሚለውን ቅድመ አባታችን አንስተውታል። አባ ስራይሎ ይቅርበላቸው የሚለው አንስተውታል። በጣም መታሰብ ያለበት ጉዳይ ወልደ እግዚአብሔር በዕለተ ሞት ስጋዬ ይሄ ነው ደሜ ይሄ ነው ብሎ ለሃሪያ ሰጥቷቸዋል። ዛሬ ዛሬ የሚቀርቡ ስጋው ደግሞ ያንን ነው የሚሆነው

በቀኝ መቀመጥ ማለት መኖር ማለት ነው። የቃል ገንዘብ ለቃል የቃል ገንዘብ ደግሞ ለቃል ነው የቃል ገንዘብ

ክርስቶስ ሚሰገድለት የበላይ አምላክ ወልደ አምላክ ቃሉ የተገኘ እርሱ ነው። የተወለደ ያልተፈጠረ እሱ ነው እንጂ ሌላ አይደለም።